ከፕሬዚዳንት ዶናልድ ትራምፕ ወደ ስልጣን መምጣት አስቀድሞ በስልጣን ላይ በቆዩት ፕሬዚዳንት ጆ ባይደን የስልጣን ዘመን ወቅት ውዝግብ ሲያስነሳ የቆየው የቲክቶክ መተግበሪያ ከብሔራዊ ደህንነት ስጋት አንጻር በሚል በአሜሪካ እንዲታገድ አሊያም አሜሪካዊ ገዢ እንዲያገኝ ተብሎ በሀገሪቱ ፍርድ ቤት ቢጸድቅም ህጉ በጸደቀ ሰባ ሁለት ሰዓታት ውስጥ ሹመት ያገኙት ዶናልድ ትራምፕ የእገዳውን ህግ እንዳይተገበር የጊዜ ገደብ ሰጥተው የቆዩ ሲሆን ለተከታታይ ሶስት ጊዜያትም እገዳውን ማራዘማቸው የሚታወስ ነው። ይሁን እንጂ በትላንትናው ዕለት ዶናልድ ትራምፕ ቲክቶክን ለመግዛት ሀብታም የአሜሪካ ቡድኖች ዝግጁ መሆናቸውን አስታውቀዋል። ፕሬዚዳንቱ ከፎክስ ኒውስ ጋር ባደረጉት ቆይታ ቲክቶክን የሚገዛ አለን፣ ነገር ግን ቲክቶክን ለመግዛት የቻይናን ፈቃድ ማግኘት ያስፈልጋል ሲሉም ገልጸዋል። ፕሬዚዳንቱ ገዢ አለ ቢሉም የገዢዎቹን ማንነት ግን ከመናገር የተቆጠቡ ሲሆን የገዢዎቹን ስም ዝርዝር በሚቀጥሉት ሁለት ሳምንታት ውስጥ ይፋ እንደሚያደርጉት ተናግረዋል። ቲክቶክን የሚገዛ ሰው አለ፣ እንደማስበው ግን የቻይናን ፈቃድ ይጠይቃል። ፕሬዚዳንት ዢም ይህን ሊያደርጉት ይችላሉ በማለትም ሀሳባቸውን አስፍረዋል። በተጨማሪም ፕሬዚዳንቱ የሀብታሞች ስብስብ ገዢ እንዳለን ይታወቅልን ሲሉም በግልጽ አስቀምጠዋል። ቻይናና አሜሪካን ፍጥጫ ውስጥ ከከተቷቸው ጉዳዮች መካከል የቴክኖሎጂ ውጤቶች አንዱ እየሆነ የመጣ ሲሆን የቻይናው ፕሬዚዳንት ዢጂንፒንግ በቀላሉ የባይት ዳንስን ሀብት አሳልፈው እንደማይሰጡም መገናኛ ብዙኃኑ እየዘገቡ ይገኛሉ። መቀመጫውን በቻይና ያደረገው የባይትዳንስ ኩባንያ ፈጠራ የሆነው ቲክቶክ እንደ አውሮፓውያን አቆጣጠር በ2016 ከተመሰረተ ጊዜ ጀምሮ ዓለማችን ላይ ከ1.6 ቢሊዮን በላይ ተጠቃሚ ያፈራ ሲሆን በ2023 አጠቃላይ አመታዊ ገቢው 23 ቢሊዮን ዶላር እንደነበር የቢዝነስ አፕ መረጃዎች የሚያሳዩ ሲሆን በ2025 ዓመታዊ ገቢው 30 ቢሊዮን ዶላር እንደሚሆንም ተጠቁሟል። በተጨማሪም የቲክቶክ ጠቅላላ የሀብት መጠን 84 ቢሊዮን ዶላር የሚጠጋ እንደሆነና የአሰራር ስርዓቱን ወይንም አልጎሪዝም የሚያካትት ከሆነ ደግሞ ከመቶ ቢሊዮን ዶላር በላይ ሀብት እንዳለው ፕሪዮ ዳታ ያወጣው መረጃ ያሳያል። አሜሪካ የቲክቶክ ቤተሰብ የሆኑ 170 ሚሊዮን በላይ ተጠቃሚ ዜጎች ያሏት ሲሆን በተጠቃሚ ብዛትም ቀዳሚዋ ሀገር ናት። በሀገሪቱ የሚገኙ ከሰባት ነጥብ አምስት ሚሊዮን በላይ ሰዎች ምርቶቻቸውን በቲክቶክ የማስተዋወቅ እድልም ተፈጥሮላቸዋል። መተግበሪያው በአሜሪካ ብቻ ሳይሆን በዓለም አቀፍ ደረጃም ለበርካቶች የስራ እድል ከመፍጠሩ ባሻገር በርካቶች ከመተግበሪያው በሚያገኙት ገቢም ኑሯቸውን እየመሩ እንደሚገኙ መረጃዎች ያሳያሉ። ፕሬዚዳንት ትራምፕ በስልጣን ዘመናቸው መጀመሪያ መተግበሪያውን ተችተውት የነበረ ቢሆንም በ2024 ምርጫ ዘመን ግን ለአሸናፊነታቸው አንደኛው መንገድ በመሆኑ መተግበሪያውን ለአሜሪካውያን መፍቀዳቸው የሚታወስ ነው። በ2025 ጥር ወር ላይ የአሜሪካ ጠቅላይ ፍርድ ቤት ቲክቶክ እንዲሸጥ አሊያም አሜሪካ ውስጥ እንዳይሰራ የሚያደርግ ሕግ አዘጋጅቶ የነበረ ሲሆን የካምፓኒው ባለቤት ዣን ጊሚንግ ከቻይና ዜግነቱ ጋር ተያይዞም ቲክቶክ ለአሜሪካ መንግስት የብሔራዊ ደህንነት ስጋት ነው በሚል ሲያሟግት መቆየቱ የሚታወስ ነው። ከሳምንታት በፊት ፕሬዚዳንት ዶናልድ ትራምፕ ቲክቶክን ለመሸጥ ቻይናዊ ያልሆነ ገዢ እንዲፈለግ አሊያም እንዲታገድ የሰጡትን የጊዜ ገደብ ለሶስተኛ ጊዜ ለዘጠና ቀናት ማራዘማቸው የሚታወስ ሲሆን ትላንት በሰጡት ቃለ ምልልስ ደግሞ አሜሪካዊ ገዢ መገኘቱን ተናግረዋል። ይህም በቻይናና አሜሪካ መካከል የሚኖረን ውድድር ከፍ ያደርገዋል ተብሎ ይጠበቃል።